አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ? አዲስ ርዕስ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ የዛሬው ርዕሴ የዘቢብ የጤና ጥቅሞች በሚል ነው። እንሻላ የዘቢብ የጤና ጥቅሞች ምን ምን ናቸው በሚለው ዙሪያ፣ እስኪ ምን ምን ንጥረ ነገር በውስጡ አለ በሚለው ዙሪያ እንወያያለን። አብራችሁን ቆዩ። እንሻላ ያው ዘቢብ እንደሚታወቀው ብዙ ነገር እንጠቀመዋለን ማለት ነው። ያው በውስጡ ምን ምን ነገሮች አሉት፣ ለምንስ ጥቅም ይውላል በሚለው ዙሪያ ነው እንሻላ የዘቢብ ጥቅሞች። ያው ዘቢብ ቪታሚኖችና ማዕድናት እና አንቲኦክሲደንትስ ጨምሮ አስፈላጊ በሆነ ንጥረ ነገሮች የበለጸገ ነው ማለት ነው። ያው ዘቢብ በውስጡ ካሎሪ፣ ካርቦሃይድሬት፣ ፋይበር፣ ስኳር እንዲሁም ፕሮቲን እና ፖታሺየም፣ ብረት፣ ካልሲየም እነዚህ ንጥረ ነገሮች በውስጡ አሉ ማለት ነው። ዘቢብ እነዚህ ንጥረ ነገሮች ዘቢብ ምቹና ጤናማ ያደርገናል ማለት ነው። እነዚህ ንጥረ ነገሮች በውስጡ ስላሉ ዘቢብ አንደኛ ክብደትን ለመቀነስ ይጠቅማል ማለት ነው። ዘቢብ ከሚበሉት በጣም አሳማኝ ጥቅሞች አንዱ ክብደትን በመቆጣጠር ረገድ ያላቸው ሚና ከፍ ያለ ነው ማለት ነው። ክብደትን ለመቀነስ ያለው ሚና ከፍ ያለ ነው። ምንም እንኳ ከፍተኛ የስኳር ይዘት ቢኖረውም ዘቢብ በካሎሪ እና በስብ ዝቅተኛ ነው ማለት ነው። ይህም ፓውንድ ለማንሳት ለሚፈልጉ ሰዎች ተስማሚ ምግብ ያደርገዋል ማለት ነው። በዘቢብ ውስጥ ያለው የፋይበር ይዘት የሙሉነት ስሜትን ለማራመድ ይረዳል ማለት ነው። በዚህም የካሎሪ ቀበላን ይቀንሳል። በዘቢብ ውስጥ ያለው የአመጋገብ ፋይበር የምግብ መፈጨት ሂደቱን ያቀዘቅዘዋል። ይህም ወደ ረጅም የምግብ መፈጨትን ያዳብርልናል ማለት ነው። ይህም ረሃብን ለመቆጣጠርና ከመጠን በላይ የመብላት እድልን ይቀንሳል። በተጨማሪ ደግሞ በዘቢብ ውስጥ የሚገኘውን ተፈጥሯዊ ስኳሮች ከተቀነባበሩ መክሰስ ጋር የተያያዘ ስኳር ችግር ሳይኖር ፈጣን ያህል መጨመር ያስገኛል ማለት ነው። ዘቢብ ለምግብ መፈጨት በጣም ጥቅም አለው ማለት ነው። ዘቢብ በምግብ መፍጫ ጥቅሞች ይታወቃለ ከፍተኛ የፋይበር ይዘት ስላለው ያው የአንጀት እንቅስቃሴን መደበኛ ስራውን እንዲያከናውን ይረደዋል ማለት ነው። የሆድ ድርቀትን ይከላከላለ ፋይበር በውሃ በመምጠጥ የምግብ ቱቦዎችን በማስተላለፍ ጥሩ የሆድ ድርቀት እንዳይኖር ያደርጋል ማለት ነው። የሌላኛው ደግሞ በዘቢብ ውስጥ የሚገኘው ቅድመ ንጥረ ነገሮች ማለት ነው፣ በውስጥ ያሉ ባክቴሪያዎችን በማደግ ለአንጀት ጤና አስተዋጽኦ ያደርጋል ማለት ነው። እነዚህ ተህዋሲያን በንጥረ ምግብ ውስጥ በመጠጥና በሽታን መከላከል ተግባር ውስጥ ወሳኝ ሚና ይጫወታሉ ማለት ነው። ዘቢብ በአንድ ጀንበር ውስጥ መጠጣት ወይ ደግሞ ምግባችን ለመጨመር ከፍ ያለ ጥቅም አለው ማለት ነው። ዘቢብ የጤና ጥቅሞች በተለይ ደግሞ ለቆዳ ጤንነት በጣም ጥሩ ነው ማለት ነው። ዘቢብ የቆዳችንን ለመጠበቅ ይረዳል። የታሸገ ዘቢብ በጸረ ኦክሲዴንት የበለጸገ ሲሆን ይህም ኦክሳይድ ውጥረትን ለመቋቋም እና የእርጅና ምልክቶችን ለመቀነስ ይረዳናል ማለት ነው። ዘቢብ ያው ዘቢብ ከተጠበሰው ዘቢብ የሚገኘው እርጥበት የቆዳ የመለጠጥና እርጥበትን እንዲያገኝ ያደርጋል ማለት ነው። የመለጠጥና እርጥበትን ለመጠበቅ ይረዳናል። ይህም ማለት እርጅናን ለመከላከል ይጠቅማል ማለት ነው። ቆዳችንም ለማለስለስ ይጠቅማል። ዘቢብ ለብዙ ነገር ጥቅም አለው ማለት ነው። የዘቢብ በካልሲየም እና ፖታሲየም የመሳሰሉ አስፈላጊ ንጥረ ነገሮች የተቀነባበረ እና የበለጸገ በመሆኑ ብዙ ንጥረ ነገር በውስጡ እናገኝበታለን ማለት ነው። የጡንቻችን የጡንቻ ቁርጥማንም ላለባቸው ጥሩ መፍትሄ ነው። የተፈጥሮ ኃይል ምንጭ ነው ማለት ነው። በዘቢብ ውስጥ ያሉ ተፈጥሯዊ ስኳር ፈጣን እና ፈጣን እና ቀጣይነት ያለው ኃይል ምንጭ ይሰጣሉ ማለት ነው። እንዲሁም ደግሞ በእርግዝና ወቅት ብዙ ጊዜ የሚደርስባቸውን ድካም ለመቋቋም ይረዳል ማለት ነው። ዘቢብ ለእህቶቻችን ነፍስ ጡር ለሆኑ እህቶቻችን ብዙ ጥቅም አለው ዘቢብ ማለት ነው። ያው ዘቢብ ውሃውን በአንድ ጀንበር በመንከር እና በማግስቱ ጠዋት ውሃውን በመጠጣት የተሰራውን የዘቢብ ውሃ በመጠጣት ልዩ የጤና ጠቀሜታው ይኖረዋል ማለት ነው። ይህም ሌላኛው ደግሞ የጉበት መርዝ፣ የዘቢብ ውሃ እንደ ተፈጥሯዊ መርዝ ይሰራል ማለት ነው። ጉበትን ለማጽዳት ማለት ነው። ጉበትን ለማጽዳት እና መርዛማ ንጥረ ነገሮችን ለማስወገድ ይረዳል ማለት ነው። ይሄ ዘቢብ ውሃ የተዘፈዘፈው ለጉበት ለማጽዳት ጥሩ መፍትሄ ነው ማለት ነው። ይህም በአጠቃላይ የሚታብሊክ ተግባራትን ያሻሽላል እና የኃይል ደረጃዎችንም ይጨምራል ማለት ነው። ሌላኛው ደግሞ የተሻሻለ የምግብ መፈጨትን የዘቢ ውሃ ጠቃሚ የአንጀት ባክቴሪያ እድገት በማሳደግ እና የአንጀትን መደበኛ በማሻሻል የምግብ መፈጨትን ጤና ያሻሽላል ማለት ነው። ዘቢብ ለቆዳችን ጤና በጣም ጠቃሚ ነው። በዘቢብ ውስጥ የሚገኙ አንቲኦክሲዳንቶች እና ቫይታሚኖች ለተሻለ ቆዳ ጤንነት አስተዋጽኦ ያደርጋሉ ያደርግልናል ማለት ነው። እነዚህ ውህዶች በቆዳን በማለስለስ እና በማጥራት ጥሩ እርጅናን ይቀንስልናል ማለት ነው። የጸረ እርጅና ባህሪ ያለውን ያሉትን ሁሉ ነገሮች ይቀልስልናል ዘቢብ ማለት ነው። ለቆዳ እርጅና ከፍተኛ አስተዋጽኦ ያለው ኦክሳይድ በውስጡ ስላለው ውጥረትን ለመቋቋም ይረዳል። ዘቢብ አዘወትሮ መጠቀም ለስላሳ ወጣት የሚመስል ቆዳን ያስከትላል ማለት ነው። ዘቢብን ሁሌ በተደጋጋሚ የምንመገብ ከሆነ ቆዳችን በመለስለስ ወጣት ያስመስላል ማለት ነው። ያ ማለት እርጅናን ይከላከላል ማለት ነው። ዘቢብ ለአጥንት ጤና በጣም ጥሩ ነው። ዘቢብ ጥሩ በውስጡ የካልሲየም እና የቦሮን ምንጭ ሲሆን ሁለቱም የአጥንት ጤንነት ለመጠበቅ አስፈላጊ ናቸው ማለት ነው። ማንኛውም በውስጡ ካልሲየም ነገር ካለ ለአጥንት ጥሩ ጠቀሜታ አለው ማለት ነው። ይህም በውስጡ ባለው የካልሲየም መጠን እና ቦሮን የተባለ ንጥረ ነገር በውስጡ ስላለ ለአጥንት ጤንነት ለመጠበቅ አስፈላጊ ናቸው ማለት ነው። የአጥንት ጥንካሬን ይጠብቅልናል። ካልሲየም ለአጥንት ጥንካሬ ወሳኝ ሲሆን ቦሮን ደግሞ ካልሲየም እንዲዋጥ እና የአጥንት ሕብረ ሕዋስ እንዲፈጠር ይረዳል ማለት ነው። ዘቢን መጠቀም ለተሻለ የአጥንት ፍጋት ወይም አስተዋጽኦ ያደርጋል እና አዳጋን ይቀንሳል ማለት ነው። ያው አጥንት ጠነከረ ማለት አዳጋን የመቋቋም ብቃት ይኖረዋል ማለት ነው። ሌላኛው ዘቢብ ለልብ ጤና ጠቃሚ ነው ማለት ነው። ዘቢብ የልብና የደምስ የልብ የደም ስር ጤናን በማሳደግ ረገድ ትልቅ ሚና ሊጫወት ይችላል ማለት ነው። ፖታሲየም የሚበለጸጉ ናቸው። ይህም የደም ግፊትን ለመቆጣጠርና አደጋን ለመቀነስ ይረዳል ማለት ነው። ሌላኛው ደግሞ በዚህ ውስጥ የሚሟሟ የፋይበር የኮሌስትሮልን ይቋቋምልናል ማለት ነው። ለኮሌስትሮል በዘቢ ውስጥ የሚሟሟ የፋይበር ምግብ በምግብ መፈጨ ስርዓት ውስጥ ካሉ የኮሌስትሮል ወይም ሞሌኩሎች ጋር በማገናኘት እና አወቃቀራቸውን በማመቻቸት የኮሌስትሮል መጠንን ለመቀነስ ይረዳል ማለት ነው። ይህም አጠቃላይ ጤናችንን ያሸሽላል፣ የልብ የደም ስሮችን ችግሮች የመጋለጥ እድላቸውን ይቀንሳል ማለት ነው። የልብ የደም ስር ችግሮችን ለችግር መጋለጡን ይቀንስልናል ማለት ነው። ለችግር መጋለጥ እድልን ይቀንስልናል። ዘቢብ በአመጋገባችን ውስጥ ማካተት ቀላል እና ሁለገብ መሆን አለበት ማለት ነው፣ ብዙ ጥቅም ስለምናገኝበት አንዳንዴ በምን በምን ሰዓት እንጠቀማቸዋለን እስኪ በሚለው ዙሪያ መክሰስ ላይም መጠቀም ይቻላል። ቁርስ ላይም መክሰስ ላይ እንዴት እንደ ፈጣንና ጤናማ መክሰስ በትንሽ ዘቢብ ጨምሮ መመገብ ይቻላል። በቁርስ ለቀናችን ገንቢ የሆነ ጅምር ዘቢብ ወደ ምግባችን ጨምረን መጠቀም እንችላለን ማለት ነው። ለምሳሌ እንደ ሩዝ፣ ሩዝ ላይም በተን አደርገን እንዲሁም ደግሞ ኩኪስ ሰርተን ኩኪስ ጋርም መጨመር ይቻላል። ሌላኛው ደግሞ ዳቦ ጋር ማድረግ ይቻላል። የተለያዩ ምርቶች ውስጥ አድርገን መጠቀም እንችላለን ማለት ነው። ያኔ ማለት ዳቦም ስንሰራ፣ ኩኪስም ስንሰራ፣ እንዲሁም ደግሞ ሩዝ ስንሰራ ከላይ በተን አድርገን፣ አንዳንዴ ደግሞ ሰላጣ ላይም ለጣፋጭነት እና ለተጨማሪ አመጋገብ ዘቢብን በሰላጣዎች ላይ መጠቀም ጥሩ ነው ማለት ነው። እንደዛ አድርገን አለፈለፋ አድርገን በምግባችን ላይ በተን እያደረግን በበሰሉ ምግቦች ላይ በኩክሶች ላይ እና እንደዚህም የአትክልት ጥብስ ላይም ባሉ ጣፋጭ ምግቦች ውስጥ ዘቢብ መጠቀም ይቻላል ማለት ነው። ያው ዘቢብ ብዙ የጤና ጥቅሞች አሉት። ያው በውስጡ በሚገኘው ንጥረ ነገር የበለጸገ በብዙ ንጥረ ነገር የበለጸገ ምግብ ነው። ክብደትን ለመቀነስ እና የምግብ መፈጨትን ከመርዳት ጀምሮ የቆዳ ጤንነትን ለማሻሻል እና እንዲሁም እርግዝናን ለመደገፍ ዘቢብ በአመጋገባችን ውስጥ ማካተት ያለው ጠቀሜታ ከፍተኛ ነው ማለት ነው። እነዚህን ጥቅሞች በመረዳት መጠቀም እንችላለን ማለት ነው። ያው ዘቢብ ብዙ ፋይዳዎች፣ ብዙ ጠቀሜታዎች አሉት። በብዙ ነገር መጠቀም እንችላለን። በኩኪሶች ላይ ሳይበዛ፣ መጠኑ ሳይበዛ፣ ቀንስ ቀንሱ አድርገን በተን፣ ለምሳሌ ሩዝ ስንሰራ ከላይ ጠበስ አድርገን ከላይ ከሩዙ ላይ እንደ ጌጥ አድርገን እንደምናደርገው ትንሽ እፍኛ ልሞለበትና አድርገን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ኩኪስ ስሰራ፣ እንዲሁም አንልፎ አልፈን ሰላጣዎች ጋር አንዳንድ ደግሞ ተጠበሱ አታክልቶች ጋር አድርገን መጠቀም እንችላለን ማለት ነው። ያው ዘቢብ ጣፋጆች ጣፋጭ ነው። ሰፋፊ የምግብ ማብስያ እና ባህላዊ መድኃኒቶች አጠቃቀሞች አላቸው ማለት ነው የነርቭ ስርዓትን አሰራር እና የእንቅልፍን ችግርም ይቀርፋል ማለት ነው። ያው በውስጡ ማግኔዚየም ቫይታሚን ይዘት አለው ማለት ነው። በውስጡ ያው ዘቢብ በውስጡ ያለው የቦሮን ይዘት እንዲሁም እንዳልኳችሁ አንት ውስጥ ብዙ ነገሮች አሉት። ቦሮን ለአጥንት መገንባት በጣም ጠቃሚ ነው ማለት ነው። ዘቢብ ጣፋጭ ሙሉ በሙሉ ይተካሉ። ሰፋፊም የምግብ ማብሰያ እና ባህላዊ መድኃኒቶች ላይም አጠቃቀሞች ላይ ብዙ እንጠቀመዋለን ማለት ነው። ብዙ በዘቢብ ውስጥ ብዙ ቫይታሚኖች አሉ፣ ኤ፣ ብዙ ብዙ አሉ፣ ተዘርዝረው አያልቁ፣ ፖታሲየም፣ ቦሮዌን፣ አይረን፣ ፎስፎረስ፣ ፎስፎረስ፣ ካልሲየም፣ ማግኔዚየም፣ ሶዲየም ብዙ ነገሮች አሉ። ያው ለብዙ ነገር ለአጥንትም ጥንካሬም ለልብ የደም ስሮችንም ለብዙ በሽታ ተጋላጭ እንዳይሆን ይጠብቅልናል ማለት ነው። ዘቢብን ተጠቀሙ። የዘቢብ ጥቅሞች እነዚህን ይመስላሉ። በውስጣቸውም ያላቸው ንጥረ ነገሮች እነዚህን ይመስላሉ። ተጠቀሙበት። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምንመጣ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡልን። ለዛሬው በዚህ ይበቃናል።